ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ይህ ከብስራት የዩትዩብ ቻናል ወደ እናንተ መረጃዎችን የምናደርስበት ሰዓት ነው። መረጃዎችን የነገርኳችሁ ቤዛቤት አራጌ አብራችሁ የሚቆይን የሚሆነው የማስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። የህዝብና የመንግስትን ጥቅም መሰረት አድርገው ከተፈጸሙ ወንጀሎች ከ53 ሚሊዮን በላይ ማስመለሱን የጉራጌ ዞን ፍትህ መምሪያ አስታውቋል። የጉራጌ ዞን ፍትህ መምሪያ ሊጠናቀቅ የሳምንታት ዕድሜ በቀረው የ2017 በጀት ዓመት ላይ የህዝብና የመንግስትን ጥቅም በማስመልከት ከተፈጸሙ ወንጀሎች ከፍተኛ ሀብት በተሳካ ሁኔታ ተመላሽ ማድረጉን አስታውቋል። የፍትህ መምሪያው የህዝብና የመንግስት ጥቅምን መሰረት አድርገው በተፈጸሙ ወንጀሎችን ከወረዳ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎ ታደረገው የፍትህ ብሔር ክስ ክርክር ከ15 ሚሊየን ብር በላይ ገቢ ማድረግ የሳለ ሲሆን በድርድር ደግሞ ከ38 ሚሊየን ብር በላይ በድምሩ 53 ሚሊየን 905,897 ብር ገቢ ለማድረግ መቻሉን የጉራጌ ዞን ፍትህ መምሪያ ኃላፊ የሆኑት አቶ ኤልያስ ሰብለጋ ለብስራት ራዲዮ ተናግረዋል። ኃላፊው አክለውም በሙስና ነክ ወንጀሎች ከሙስና ጋር በማጣመር በቀረቡ የፍትሐ ብሔር ክሶች አፈጻጸም በክስ ከ950 ሺህ ብር በላይ በምርመራ ሂደት ደግሞ ከ13 ሚሊየን ብር በላይ በድምሮ 14 ሚሊየን 596,297 ብር ገቢ ማድረግ ተችሏል። ከዚህ በተጨማሪም በታክስና ኢኮኖሚ ነክ ወንጀሎች ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት በህገ ወጥ መንገድ ሲጓጓዙ ከነበሩ ከ69 ሚሊየን ብር በላይ ግምታዊ ዋጋ ያላቸው ንብረቶች ለመንግስት ገቢ ተደርጓል ሲሉ የገለጹት አቶ ኤልያስ ውዝፍ የታክስ እዳ ከነበረባቸው ታክስ ከፋዮችም ከገቢዎች መምሪያ ጋር በመቀናጀት በድርድር ከስምንት ነጥብ አንድ ሚሊየን ብር በላይ ገቢ ማድረግ መቻሉንም ጨምረው ለብስራት ራዲዮ ተናግረዋል። መረጃው የሰብል አበበ ነው። በመቱ ከተማ ወድቆ ያገኙትን ከ173 ሺህ ብር በላይ ለፖሊስ ያስረከቡ ጓደኛ አማቾች ምስጋና ተችሯቸዋል። በኢሊባቡር ዞን መቱ ከተማ ነዋሪ የሆኑ ሁለት ጎረቤታሞች ሴቶች ወደ ገበያ ሲያምሩ መሬት ላይ የወደቀ ጥቁር ፌስታል አይተው ገንዘብ መሆኑን ሲገነዘቡ ለፖሊስ ማስረከባቸውን የመቶ ከተማ ፖሊስ መምሪያ ገልጿል። የመቶ ከተማ ዋና መምሪያ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ረዳት ኢንስፔክተር አሸብርጌት አሁን ለብስራት ራዲዮ እንደተናገሩትም ወይዘሮ የሺሃረግ ይርጉና ም ወይዘሮ አገርቱ ዲቤሳ የተባሉ የመቱ ከተማ አባ አሳያ ቀበሌ ማርያም ሰፈር ነዋሪም ናቸው። ሰኔ 16 ቀን 2017 ዓ ም የሰኞ ገበያ ቀል መግዛት በወጡበት ይህ አጋጣሚም ተከስቷል። ጎረቤታሞቹም የግል ጥቅምና ፍላጎት ሳያሸንፋቸው በቀጥታ በጥቁር ፌስታል የተጠቀለለውን 173 ሺ ብር ከ50 ሳንቲም ለመቱ ከተማ ፖሊስ አስረክበዋል። ሁለቱ ሴቶች በታማኝነት ብሩን እንዳስረከቡ የብሩ ባለቤት አቶ ሰሚር ሙሳማ የተባሉና በመቱ ከተማ አባ አሳያ ቀበሌ ማርያም ሰፈር ነበር ነዋሪ የዳቦ መጋገሪያ ቤት ባለቤት ከሰዓታት ቆይታ በኋላ በመምጣት ሁለቱ ሴቶች መሬት ላይ ወድቆ ያገኙት ብር የራሳቸው መሆኑን ያመለክታሉ። ፖሊስም ሁለቱ ሴቶች ያገኙት ብር የአቶ ሰሚር ስለመሆኑ ባደረገው ማጣራት ዱቄት ገዝተው ለመመለስ ወደ ሱቅ መደብር መጓዛቸው ከዚያም ከቤት ይዘውት የወጡትን ብር ሲያፈላልጉ መገኘቱን በመስማታቸው ወዲያውኑ ወደ ፖሊስ ጽፈት ቤት መቅረባቸውን ባቀረቡት መረጃ ማረጋገጡን ገልጸዋል። ብሩ ምንም ሳይጎድል እንዲያገኙ ላደረጋቸው ሁለት ሴቶችም ትልቅ ምስጋናን አቅርበው ለዚህ ታማኝነትም ተግባር ወሮታ ከፋይ ነኝ ሲሉ መግለጻቸውን ረዳት ኢንስፔክተር አሸብር ጌታሁን ለብስራት ራዲዮ ገልጸዋል። መረጃው የኢደን ሽመልስ ነው። ወደ ባህር ማዶ መረጃችን ስንሻገር አሜሪካ የኢራንን የኒኩሊየር ማከማቻ አልመታችም ሲሉ የካሊፎርኒያ ኮንግረስ ማን ተናገሩ። የዩናይትድ ስቴትስ ኮንግረስ ማን የትራምፕ አስተዳደር የኢራንን የኒኩሊየር መርሃ ግብር ድል ለማወጅ ግልጽ ቃላትን እንዲጠቀም ጠይቋል። ዴሞክራቱ ብራድ ሼርማን ከቢቢሲ ጋር ባደረጉት ቃለ ምልልስ ኢራን አሁንም የዩራኒየም ክምችቷን እንደያዘች በመግለጽ ይህም በግምት ለዘጠኝ የኒኩሊየር ጦር መሳሪያዎች በቂ ይሆናል ሲሉም ተደምጧል። ዩናይትድ ስቴትስ ለዩራኒየም አበልጸግ አስፈላጊ የሆኑትን ሴንት ሪፉጂ እንዳስወገደችም የሚገልጽ ከዋይት ሃውስ የተሰጠ ምንም ነገር የለም ሲሉም አክለው ተናግሯል። የኢራን መንግስት ብሮድካስት ምክትል የፖለቲካ ዳይሬክተር ሀሰን አቢዴኒ በአሜሪካ ኢላማ የተደረጉት ሶስት ቦታዎችም ጥቃቱ ከመፈጸሙበት ከተወሰነ ጊዜ በፊት ተወስደዋልም ብለዋል። እናም ኢራን ቁሳቁሶቹ ቀድሞውኑ ስላሸሸችው ትልቅ ጉዳትም አላጋጥማትም ነው ያሉት። በሌላ በኩል ግን የአሜሪካ ባለስልጣናት ተልእኮውን የተሳካ ነው ሲሉ የእስራኤል ባለስልጣናትን ጨምረው አድንቀዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ፔት ሄገስት ደማክሰኞ በሰጡት መግለጫ ሁሉንም አይቻለሁኝ የእኛ የቦምብ ጥቃት ኢራን የኒውክሊየር ጦር መሳሪያ የመፍጠር አቅምን ያጠፋ ነበርም ብለዋል። ቦምቦቹ አውዳሚ ያልነበሩም የሚል ሰው ፕሬዚዳንቱንና የተሳካውን ተልእኮ ለማዳከም እየሞከረ ነው ሲል ሄግስ ተደምጧል። ኢራን ለእስራኤል ሲሰልሉ የነበሩ ሶስት ግለሰቦችን በስቅላት ቀጣለች። የኢራን የፍትህ አካላትን ጠቅሰው የሀገሪቱ የዜና ወኪሎች እንደዘገቡት ለእስራኤል በመሰለል የተከሰሱት ሶስት ሰዎችን ቴህራን በስቅላት ቀጣለች። የሚዛን ኤጀንሲ ግድያ ለመፈጸም መሳሪያዎችን በህገወጥ ወጥ መንገድ ወደ ሀገር ውስጥ ለማስገባት ሞክረው እንደነበርም በዚህም በፍርድ ቤት ተፈርዶባቸዋል የተባለው ኢድሪስ አሊ አዛድ ቮጃይ እናም ረሱል አህመድ እስራኤልን ለመተባበር ሲንቀሳቀሱ ተይዘው ለፍርድ የቀረቡ ሰዎች ናቸው ሲል ዘገባው አክሏል። ኢራን ለ አስራ ሁለት ቀናት በዘለቀው ግጭት ከእስራኤል ጋር ግንኙነት ነበራቸው ተብሎ የተከሰሱ 700 ሰዎችን በቁጥጥር ስር መዋላንም የሀገሪቱ የመረጃ ምንጭ ኑር ኒውስ ዘግቧል። ከኒውክሌር ሳይንቲስቶች ግድያ ጀምሮ የኢራንን የኒውክሌር መርሃ ግብር ለመናድም በደረሰው ሂደት ሰላዮቹ ሚና እንደነበራቸው ተመላክቷል። በቅርቡ ከእስራኤል ጋር ለአስርት ዓመታት ከዘለቀው የጀርባ ጦርነት በኋላ የፊት ለፊት ግጭት ውስጥ ገብታ የነበረችው ኢራን ከሞሳድ ጋር ግንኙነት ነበራቸው ያለቻቸውንና በርካታ ግለሰቦችን በሞት መቅጣቷም ይታወሳል። የተከበራችሁ ተመልካቾቻችን፣ ከብስራት የዩቲዩብ ቻናል ወደ እናንተ ሲደርስ የነበሩት መረጃዎቻችን እነኚህ ነበሩ። መረጃዎች የነገርኳችሁ ቤዛቤት አራጌ አብራሱ፣ ቆይታ አድርግ ያለሁኝ መልካሙ